የዓለም አቀፍ ተጽዕኖ ምንጮች በአብዛኛው የሚጠቀሱ በተለይ በኢንተርናሽናል ሪሌሽን በዓለም አቀፍ ግንኙነት ላይ ሁለት ናቸው። ሌሎች ጀምሩ ማለት አይደለም። በመጀመሪያ ደረጃ ጠንካራ ኢኮኖሚ መገንባት ነው። ሁለተኛ ጠንካራ ወታደራዊ ኃይል መገንባት ነው። ስለዚህም የዚህ ዛሬ በዚህ መድረክ ያገኘ ነው ዋነኛ ኃይል ጠንካራ ወታደራዊ ኃይል መገንባት የሚለው በቀጥታ የሚመለከታቸው የሚመለከተል ይሆናል ማለት ነው። በመጀመሪያ ደረጃ ተቋማዊ ብቃትን ማሳደግ ማለት ነው። የፖሊስ ኃይላችን እንደ ግለሰብ በመሪ ደረጃ በአባል ደረጃ ብቻ ሳይሆን ተቋማዊ ብቃትን በከፍተኛ ደረጃ ማሳደግ ይጠበቅብናል። ከዚህ በላይ ደግሞ በውስጣችን ያለውን ሰብአዊ ኃይል ከአመራር እስከ አባል በአመለካከት ከህገ መንግስታዊ ግዴታው ጋር በከፍተኛ ደረጃ የተጣበቀ የተዛመደ፣ ይህኑ ለማሳካት ውስጣዊ ፍላጎት ያለው ኃይል መገንባት ያስፈልጋል ፍላጎት ብቻ ሳይሆን ይህን ፍላጎትን እውን ለማድረግ የሚያስችል ውስጣዊ ብቃት በግለሰብ ደረጃ በቡድን ደረጃ፣ በየተሰማራችሁበት የሥራ መስክ አንድን ግዳጅ የአጭር ጊዜ ሊሆን ይችላል፣ የረዥም ጊዜ ግዳጃችንን ለመፈጸም የሚያስችል ብቃታችንን ለማሳደግ ይኖርብናል።